ሲስተን የመጣሁት እሱ ምንድን ነው ሰይድ እንግዲህ በቃኝ፣ ሰለቸኝ፣ ልጆችን አሳየኛለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም፣ እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ሰይድ ደጋግሞ ለሚጠይቀው ጥያቄ ምላሽ ያገኘ ይመስላል። ነገር ግን መስፈርቱን የሚያሟላ ከሆነ ሱመያ እስከ ዛሬ አብዝቶ ሲጠይቀው የነበረውን ነገር ፈቃደኛ ነኝ እያለች ነው። የፈለግሽውን ላድርግ ላድርግልሽ፣ የፈለግሽውን ጠይቂ ብሎኛል። እኔ ደግሞ ፈልገው ነገር ይሄ ነው እና ይህንን ካደረገ ልጆቹን ላሳየው ፈቃደኛ ነኝ። እኔም መሸሽ ሰልችቶኛል ብላለች ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሸር እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። ላይክ እያረጋችሁ የምታበረታቱኝ አብራችሁኝ ያላችሁ ቤተሰቦቼ ሁላችሁንም ከልብ ነው የማመሰግነው። ከልቤ ነው መወዳችሁ። ክበሩልኝ አሁንም ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ እንግዲህ ሱመያና ሰይድ የሱመያና የሰይድ ጉዳይ እንደምታቁት ያው አሁን ድረስ እንደምታዩት ነው ነገር ግን በቃ ሰይድም መዞር ሰልችቶኛል ከአሁን በኋላ ልጆቼን ግን አሳየኝ ባክሽ እኔ ሰለቸኝ በቃ መረረኝ እያለ ነበረ እንግዲህ ሱመያም የራሷን የሆነ መስፈርት አስቀምጣ ልጆችን አሳይሃለሁ፣ ነገር ግን ይህንን መስፈርት ካስተካከልክ። ምክንያቱም እሱ ብዙ ጊዜ እሷን ሲጠይቅ እሷን ሲፈልግ ይሄን ነው የምፈልገው በይኝና፣ በቃ የሆነ መስፈርትሽን አስቀምጭና፣ የፈልግሽውን ያልሽኝን፣ የጠየቅሽኝን ላድርግልሽ፣ ልጆችን አሳይኝ፣ እንገናኝ የሚለው በተደጋጋሚ የሚለው ቃል ነበር። ታስታውስ የምትከታተሉ ሰዎች ታስታውሳላችሁ እና በቃ የምትፈልጊውን ነገር መስፈርት ይሄ ነው በኝ። በቃ የምትፈልጊው ላድርግ። አዩን ራሱ ፈታ ከሆነ የምትኝ እፈታታለሁ። በቃ ብቻ አንቺ ይሄ ነው የምፈልገው ነገር። እኔ ከአንተ ጋር ለመገናኘት ወይም ልጆቼን ለማሳየት የምፈልገው መስፈርት ይሄ ነው በኝና ና እንገናኝ። እኔም ያንን ላድርግና እንገናኝ እያለ በተደጋጋሚ ለሱመያ መልእክት ሲያስተላልፍ እንግዲህ ሁላችንም ያየነው ነገር ነው። እና እንግዲህ ሱመያን አስመልክታ ዛሬ ከብዙ መዞር መደበቅ በኋላ ወደ መጨረሻው የመጣች ትመስላለች። ካሁን በፊት ካስታውሳችሁ ካዩ አዩን ከማግባቱ በተጨማሪ በበለጠ ያናደደኝ ነገር ሰይድ ከሌላ ሴት የወለደው ወንድ ልጅ አለው ብለው መተው ነግረውኛል ብላ ገና ከየመን ሳትወጣ ቪዲዮ ሰርታ ነበርና ሰይድም ለዛ ቪዲዮ ምንድን ነበር የሰጠው ምላሽ? እኔ እናንችን ለማለያየት ነው እንጂ እኔ ልጅ የለኝም ነው ያለው ቢኖረኝማ አሰየው ቢኖረኝማ እንዴት ደስ ባለኝ ግን የኔ አይደለም እኔና እንቺን ለማለየት ፈጥረው ያወሩት ወሬ ነው አትስሚያቸው ነበር ሲል የነበረው እሷ ደግሞ እርግጠኛ ነኝ ልጁ የራሱ ነው የሱ እንደሆነ በደንብ እንደነገሯትና በቃ የሱ ካልሆነ ደግሞ በሆነ ማስረጃ ያረጋግጥልኝ ያ ነገር እኔ ጀሚላን ከወለድኩ በኋላ የተወለደ ልጅ ነው የጀሚላ ታናሽ ነው እና ለምን በእኔ ላይ ይሄ ለምን እንደተደረገ ወይም ደግሞ በቃ ይሄ ነገር ይጣራልኝ ነው በተደጋጋሚ እያለች ያለችው። ካስታወሳችሁ በቪዲዮቿ መሀል መሀል ራሱ ስለ ወንዱ ልጅ ራሱ ጠይቄ ምንም አይነት መልስ አልሰጠኝም ትላለች፣ ብዙ ጊዜ ማለት ነው የምታዩ ሰዎች እና እንግዲህ ዛሬ ልጆችን ለማየት ሱመያ ልጆቹን ይዛ ወደ እሱ ተገናኝተው ፈቃደኛ ሆና ልጆችን ለማሳየት መስፈርት ያደረገችው ነገር ይሄ ነው ማለት ነው። አዩንም፣ ፍትህ አይደለም ሌላም ገንዘብ ይሄን አድርግልኝም አይደለም ይሄን አይነት ካሳም አይደለም። በቃ ይሄ በእሷ ላይ እሷ ጀሚላን ወልዳ የ ጀሚላ ታናሽ ጀሚላን ከወለደች በኋላ የተወለደ ልጅ አለ እና ያ ልጅ ደግሞ ያንተ ነው ስለተባልኩኝ፣ ማረጋገጫ አምጣልኝ። የኔ አይደለም ካልክ፣ አስመርምረህ በስነስርዓት አስመርምረህ አባት ካልሆንክ ልጅ ካልሆነ ልጅህ ነው አይደለም የሚለውን ነገር አረጋግጠልኝ። ያን ነው የምፈልገው። ይህንን ካደረክ በቃ ሳሉል ሳላድር ልጆችን ይዤ አዳማን በለኝ አዲስ አበባም ና መጥቼ በስነ ስርዓት አሳያለሁ፣ እያለች ነው ያለችውና ውድ ቤተሰቦቼ ይህንን ነገር ሰይድ ያደርገው ይሆነኝ። በቃ ይሄ ነው የመጨረሻ መስፈርቴ ብላለች። እና ውድ ቤተሰቦቼ እሱ ደግሞ ምና ያል ከአሁን በፊት ምንድን ነበር ያለው ስለ ወንዱ ልጅ ስለተባለው የወንዱ ልጅ ጉዳይ ሚዲያ ላይ የሚወጣ አደለም በቃ ሚዲያ ላይ ከወጣ ህይወት ራሱ እስከመጥፋት የሚያደርስ ችግር ይፈጠራል ስለዚህ ሚዲያ ላይ የሚወጣ አደለም ተገናኝተን እኔና አንቺ እናውራ ላስረዳሽ ነበረ ያለው ማለት ነው እና ሰይድ እንግዲህ ሰልችቻለሁ፣ እኔ በቃ መዞሩም ሰለቸኝ፣ ለምንድነው ልጆቼን ማታስገናኘኝ? በቃ ብሎ ተሰላችቶ እያወራ ነው። ከዛ አንጻር ይህን ነገር በግልጽ ያወጣ ይሆን፣ ማረጋገጫውን ለሱመያ ያቀርብላት ይሆን የሚለውን እንግዲህ እኔ በጉጉት ነው የምጠብቀው የሰይድን መልስ። ነገር ግን እኔ አይመስለኝም፣ ምክንያቱም ሰሙቲውብ እንኳ ባለፈ ሱመያ ያለችበትን አሳይኝ ብሎ ሲጠይቃ ምንድነው ያለችው? እንዲህ አንተ በቃ ወንድ ልጅ ራሱ አለህ እየተባለ ነው ምናምን በቃ በዛ ነገር ራሱ በጣም ተከፍታለች ምናምን ስትለው፣ በቃ እኔ እኮ ስለዛ ሚዲያ ላይ የሚወጣ ነገር ስላልሆነ ነው አግኝቼሽ ላስረዳሽ ብያት አለሁ እና ያለው እና ሱመያ ደግሞ ተገናኝቼተገናኝታ መረዳት አትፈልግም እንደምትለው ከሆነ ተገናኝታ እንዲያስረዳት አትፈልግም። አስመርምሮ ውጤቱን እንዲያሳያት ከዛ በኋላ እሷም በዛ በተረጋገጠው ውጤት ነው የሚሆን፣ አይደለም የሚሆን እርግጠኛ ስትሆን ልጆቹን ይዛ በፈቃደኝነት እንደምታሳየው ነው እየተናገረች ያለችው። የሰኢድ ምላሽ ምን ይሆናል ብላችሁ ታስባላችሁ ጋይስ? እስኪ ቪዲዮዋን አብረን እንመልከት። ቪዲዮ አይቼን የመጣሁት እሱ ምንድን ነው ሰይድ እንግዲህ በቃኝ ሰለቸኝ፣ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም፣ እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የእኔ ቃል ነው። ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርግ ያልኩትን የሚያደርግ ብቻ ከሆነ ማለት ነው የምፈልግውን ንገሪኝ፣ አደርጋለሁ ብሏል። ራሱ ወደ ገደለው ስገባ ወደ መጨረሻው፣ ይኸው እኔ ቃል ገባውኝ። በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሳይድን ለማለት ቃል የሚገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ። ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን ምናምን እንገናኝና እንዲዘረግ እስከዝካሁን እንገናኝና ላስረዳሽ ምናምን ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅልኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል እጠይቃለሁ። ያ ወንድ ልጅ የማን ነው? ሰይድ ልጁ ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድን ነው? በቃ ተናገር አሁን ምንድነው መሰለ የምታደርገው ማለት ነው፣ በቃ ምንድነው የምትፈልገው አልከኝ አይደለ? የምፈልገው ነገር ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር፣ ልጁ ይመርመር ጻኑ ማለት ነው ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ና ውድ ቤተሰቦቼ እንደሰማችሁት ነው የሱመያ መልእክት። በቃ ለማግኘት ልጆቹን ለማግኘት ብላ ያስቀመጠችው ገደብ ይሄ ነው። እውነት ለመናገር ማለት ነው እንግዲህ የሰው ሕይወት እስከ መጥፋት ይደርሳል ይሄ ነገር ይሄ ሚስጢር ሚዲያ ላይ ቢወጣ ብሏል። እኔእንጃ ብቻ እኔ አላቅም ልጅን ያክል ነገር የምር ወላሄ እዚህ ጋር አሁን ምንድን ነው የምናየው ነገር በትዳር ላይ ሄዶ ለሚወልድ ሰው በትዳሩ ላይ ሄዶ ለሚወልድ ሰው ምን ያክል አደጋ እንደሆነ አስቡት። ሱመያ አሁን ያው በእሷ ላይ ሄዶ ተወልዷል በሚል ነው እንግዲህ የልጁን ልጁ የእሱ ነው አይደለም የሚለውን በዲኤንኤ አስመርምሮ ውጤቱን ካላሳይኝ እነዚህን አላሳይም እያለች አለችው ማለት ነውና በግልጽ አግብታችሁ በግልጽ ሳታገቡ በትዳራችሁ ላይ የሄዳችሁ፣ ለሚወለዱት ልጆችም በቃ የሆነ በሽታ አትሆኑባቸው ነው የሚለው። እንደዚህ አይነት እኔ ሰይድ ይህ እናደርጓል ምናምን ሳይሆን ያን አለሁ አለም፣ አላህ ነው የሚያውቀው። ሱመያ ግን እርግጠኛ ሆነው መጥተው እንደ ነገሯት ነው የምትናገረው። እሱ ደግሞ የኔ አደለም የሆነ በቃ አላደለ አልሙሂም ልጆች እኛ ፈልገን በምናመጣቸው እነሱ ፈልገው ባልመጡበት አለም እንደዚህ በማይሆን ህይወት ውስጥ እየሆናችሁ እየወለዳችሁ ልጆችን የምታሰቃዩ ከዚህ ቪዲዮ ተማሩ። ይሄ ቪዲዮ ትምህርት አለው። አሁን በቃ ሱመያ የዛ የልጅ ነገር መጨረሻውን ሳላቅ እነዚህ ነው ስጂ አላሳይም ነው በቃ እና ትክክል ናት፣ እውነት ለመናገር ስለዛ ነገር ማለት በቃ ተነግራለች። አንዴ ነው የሱ ልጅ ነው ብለው ተነግረው ልጁን አሳይተዋት፣ ናምን ለእሷ እንድትጠረጥር አድርጓታል ማለት ነው። እና እንግዲህ የሰይድ ምላሽ ምን ይሆናል? ምን ይሆናል? አሁን ለሱመያ ቢነግር ችግር ይፈጠራል ብሎ የዛኔ ህጻን ልጅ ህይወት መሸፈን ነው የሚሆነው። ሰይድ እንኳ እንደዚህ እያደረገ እንኳ ቢሆን ማለት ነው አድርጓል ሳይሆን እያደረገ እንኳ ከሆነ ሱመያ ሱመያ ጋር ያለውን ህይወት ለማስተካከል ብሎ የዛን ህፃን ልጅ ህይወት መጉዳት ማለት ነው አስባችሁታል። እና በእንደዚህ አይነት ህይወት በቃ ትዳር እያላችሁ በትዳራችሁ ላይ በድብቅ ሄዳችሁ ሌላ ሴት ጋር ሌላ ግንኙነት እየፈጠራችሁ ልጅ ይፈጠራል ምንም በማያውቁበት በቃ ከአባታቸው ተደብቀው በቃ የአባትነትን ፍቅር ሳያገኙ የእናትነትን ፍቅር ሳያገኙ የሚያድጉ ብዙ ልጆች አሉ፣ በእንደዚህ አይነት ነገር ማለት ነው። እና ለሚወለዱት ልጆች ማዘን ማሰብ አለብን ብዬ አስባለሁ ማለት ነው ውድ ቤተሰቦቼ፣ በቃ ህፃኑን ሳስብ ስላዘንኩ ነው ጋይስ። እንደዚህ አይነት ነገር ብዙ ጊዜ በቃ በድብቅ የሚደረግ ነገር ምን ጊዜም ቢሆን ያሸማግቃል፣ ያሸማቅቃል ለማ ላደረገው አካል ህፃኖቹ ግን በምንዳቸው ነው። እዚህ ነገር ላይ ነጻነት አጥተው የሚያድጉት በምንዳቸው ነው የሚለው ነገር ጥያቄ ይፈጥራል። እና ሱመያ እንግዲህ ያስቀመጠችው መስፈርት ይሄ ነው። እንግዲህ ሳይድ ምን ይሆን ምን ይሆን ምላሹ የሚለውን አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ምን አይነት ምላሽ ይሰጥ ይሆን? በዲኤንኤ አስመርምሮ ውጤቱን ለሱመያ በትክክል አሳይቷት ይገናኙ ይሆን ወይስ ይሄ ነገር እሷ ደግሞ በሚዲያ እንዲታይ ነው ፈልገው? በውስጥ ላስረዳሽ ምናምን የሚባለው ነገር አልፈልግም ብላለች። ይሄ ነገር የሰው ሕይወት እስከ መጥፋት ያደርሳል ያለው ነገር አይ በቃ ለልጄ ለልጆቼን የማገኝበት መስፈርት ይሄ ከሆነ ያለውን ነገር ቸክ አርጌ በግልጽ አወጣለሁ ብሎ ሰይድ ደፍሮ ተገብረው ይሆን እንግዲህ፣ አብረን የምናይ ይሆናል። እናንተ ምን አይነት ግምት አላችሁ የሚለውን ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቤተሰብ የናችሁ መቀላቀል እንዳትረሱ። እወዳችኋለሁ። ሱመያ ባለሽበት አላህ ይጠብቅሽ ከነ ልጆችሽ ኸይሩን ነገር ይምረጥልሽ። ደስታሽን እያሳየን ይህን ነው ማለት የፈለግኩት። በጣም ነው ወዳችሁ፣ በጣም ነው አከብሯችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።